የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል የሚያደርገውን አጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ነው። በዛሬው አራተኛ ቀን ውሎውም አጀንዳዎችን የማጠናቀርና በሀገር አቀፍ ደረጃ ለሚደረገው ምክክር ተሳታፊ የማህበረሰብ ክፍሎችን የመምረጥ ሂደት እየተከናወነ ነው። ዘጋቢያችን ጌታቸው ገደፈው ሂደቱን በተመለከተ ከቦታው በቀጥታ መስመራችን ላይ ከእንግዳ ጋር መረጃዎችን ሊያጋራን ይገኛሉ። ጌታቸው እንደምን ውልሃል? በዛሬ ዕለት የአማራ ክልል ሀገራዊ የማሰባሰብ ሂደቱ አራተኛ ቀኑን አስቆጥሯል። ውሎ ምን እንደሚመስል ያሉን መረጃዎች መቀጠል ትችላለ። አመሰግናለሁ ስፈልግ ተመልካቾቻችን እንደምንውላችኋል። እንግዲህ አንቺም ቀደም ብለሽ እንዳነሳሽው የኢትዮጵያ ሀገራዊ የምክክር ኮሚሽን አጀንዳ የማሰባሰብ ምክክር ሂደቱን ከባለፈው ቅዳሜ ጀምሮ በዚህ በባሕር ዳር እያካሄደ ነው የሚገኘው። ዛሬም እንግዲህ አራተኛ ውሎውን ቀጥሏል ማለት ነው። በዚህ በአራተኛ ቀን ውሎ በተለይም በሀገራዊ የምክክር ሂደቱ ላይ ተሳታፊ የሚሆኑ አካላትን የመለየትና ሌሎች ተግባራት እየተከናወኑ ነው የሚገኙት። በኢትዮጵያ ሀገራዊ የምክክር ኮሚሽን የክልሎች ከተማ አስተዳደሮችና የዲያስፖራ አስተባባሪ አቶ ረታ ጌራ እዚህ አጠገቤ ይገኛሉ። የዛሬውን ውሎ አስመልክቶ አጭር መረጃ የሚያደርሱን ይሆናል። በኢትዮጵያ ሀገራዊ ምክክር ኮሚሽን የዲያስፖራ የከተማ አስተዳደሮችና የክልሎች አስተባባሪ አቶ ረታ ጌራ ለጊዜው ከልብ አመሰግናለሁ። እስኪ እንግዲህ የዛሬ ውሎ ምን ይመስላል? እኔም በጣም አመሰግናለሁ። ቅድምም እንደተገለጸው የአማራ ክልል የአጀንዳ የማሰባሰብ ሂደት አራተኛ ቀን ውሎውን ይዟል። በተለይም የክልሉ የሚገኙ የተለያዩ ማህበረሰብ ክፍሎች አጀንዳቸውን የማሰባሰብ ስራ እስካሁን ሲሰሩ ቆይተዋል። ዛሬም አራተኛ ቀን ይዟል። ዛሬ እየተከናወነ ያለው የማህበረሰብ ክፍሎችን ወክለው በሀገራዊ ጉባኤ የሚሳተፉ አካላትን በየማህበረሰብ ክፍሉ ምርጫ እያካሄዱ ይገኛሉ። በዚህ ሰዓት የተመረጡት አካላት የድምጽ ቆጠራ እየተከናወነ ነው። በትንሽ ጊዜ በኋላ የእነዚህ ድምጽ ቆጠራ ተጠናቅቆ ለሀገራዊ ጉባኤ የሚሳተፉ አካላት የሚለዩ ይሆናል ማለት ነው። እነዚህ በሀገራዊ ጉባኤ የሚሳተፉ አካላት በቀጣይ ከሐሙስ ጀምሮ በሚደረገው የክልሉ አጀንዳ የማሰባሰብ ሂደት ላይ ከተለያዩ ባለድርሻ አካላት ጋር አብረው ተሳትፈው አጀንዳዎቻቸውን የሚያደራጁ ይሆናል። ከዚህ ቀጥሎ የሚኖረን ፕሮግራም በተመለከተ ከዛሬ ከሰዓት ጀምሮ በየማህበረሰብ ክፍሉ እንደ ሴቶች፣ እንደ መምህራን፣ እንደ ወጣቶች፣ ሌሎችም አስሩም የማህበረሰብ ክፍሎች ከሶስቱም ክላስተሮች ተሰባስበው አጀንዳዎቻቸውን የሚያጠናቅሩ ይሆናል ማለት ነው። ከዚህ ቀጥሎ የሚሆነውን አጀንዳቸውን አጠናቅረው ምርጫቸውን አከናውነው በሐሙሱ ላይ የሚሳተፉ አካላትን ምርጫ አከናውነው ከሐሙሱ ጀምሮ በተለያዩ የስቴክሆልደርስ ጋር ተሰባስበው አጀንዳቸውን የሚያደራጁ ይሆናል ማለት ነው። በኢትዮጵያ ሀገራዊ የምክክር ኮሚሽን የክልሎች ከተማ አስተዳደሮችና የዲያስፖራ አስተባባሪ አቶ ረታ ጌራ ለጊዜዎት ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ በዛሬው እለት እየተካሄደ የሚገኘው በተለይም ደግሞ በሀገር አቀፍ ደረጃ አጀንዳዎችን የሚያቀርቡ የምክክር ሂደት የሚሳተፉ ተሳታፊዎችን የመለየት ስራ ነው እየተከናወነ የሚገኘው በዋነኛነት። ይሄ ተግባርም እንግዲህ ከሰዓት ይቀጥላል። የአማራ ሚዲያ ኮርፖሬሽንም በተለያዩ የሚዲያ አማራጮቹ እስከ ዛሬ ድረስ ሲያደርግ የነበረውን ሂደት በቀጣይ ቀናትም የሚኖረውን የሀገራዊ ምክክር ኮሚሽኑን ሂደት እየተከታተለ ለአድማጭ ተመልካቾቹ የሚያደርስ ይሆናል። ለጊዜው ያለው መረጃ ይህን ይመስላል። ጌታቸው፣ ለመረጃችን እናመሰግናለን። መልካም